ሰላም ሰላም። የቢኒያም ወላጅ ነዎት? አዎ፣ ወላጅ ነው እየተጠቀ አው እንኳን መሰላ መጣችሁ። ዛሬ እንግዲህ የፈለግናችሁ ስለ ተማሪ ቢኒያም አንዳንድ ነገር ልንነግራችሁ ፈልገን ነው። እንግዲህ ተማሪ ቢኒያም በትምህርት ቤታችን ውስጥ በጣም ጥሩ ስነ ምግባር ካላቸው ተማሪዎች መሀል አንዱ ሆኖ በጣም የምንወደው ተማሪያችን ነው። እንግዲህ ይህን የመሰለ ልጅ አሳድጎ እዚህ ማድረስ በጣም ከባድ የሚሆን ይገባኛል። በጣም ብዙ ስራ እንዳለው ቢኒያም፣ እስኪ አንዴ እዛኛው ክላስ እቃምጣለሁ እኔ አልቻልኩትም። ነው? ምን ነው? ልጅህ ሊማር ነው ወይስ ሊጎለብት ነው የሚመጣው ትምህርት ቤት? ይሄ ምን ነው? ልጅ ልጅ አይደለም። እኔ ቤት ውስጥ ባየው ቁጥር ይደበድበኛል፣ ይቀጠቅጠኛል፣ ገንዘብ ይቀበለኛል። እኔ እሱ ባየው ቁጥር ገና የሁለተኛ ክፍል ተማሪ አይደለም። የልጅ ነገር ከብዶኝ። ምን ጋር ሊቀጠር ነው ጋር ይሁን ልጅ እንኳን ትምህርት ሊገባው ትምህርት ካለፈበት እንኳን ያልፈ ምንም ነው ማይገባው ምንም። እንዴ! እና ታዲያ ምን ይሻለኛል? ለኔ ያለው ለጠባይ ኮለዛ ማራሚ ያስገባው ለትምህርት ለውቀት ምናምን ነገር ከሆነ ግን መነሻ ስቶር ውስጥ ደግሞ መጫወቻ ግዛት አለ። ምንድን ነው ትምህርታዊ የሆኑ የሕፃናት መጫወቻዎችን የምታገኝበት ስቶር። በተለያዩ የእድሜ ደረጃዎች የተከፋፈሉ ትምህርታዊ የመጫወቻ ዕቃዎችን እዛ ታገኛለ። በራሳቸው እየተማሩ የሚጫወቱበትን የመጫወቻ ዕቃዎች ታገኛለ። በትምህርት ደግሞ በባዮሎጂ፣ በፊዚክስ፣ በኬሚስትሪ እንዲሁም በፈለከው የትምህርት አይነት የተለያዩ መጫወቻዎችን ገዝተ ልጅን እያጫወትክ ማስተማር ትችላል። እኒህ ነው አድራሻቸው። አድራሻቸው ጉርድሾላ ሆሊ ሲቲ ሞል ሶስተኛ ፎቅ ላይ ታገኛቸዋል። ወይ ደግሞ በዚህ ስልክ ቁጥር ደውለህ ማግኘት ትችላል። በቃ እዛ ብሄድ ይሻላል። አዎ ለሁላችንም ይሻላል። በጣም አመሰግናለሁ።

ለማንኛውም አንዳንድ የሚፈረሙባቸው ወረቀቶች አሉ ችግር ነው። እም እም ነበር ፍትህ ፍትህ ፍትህ እኛ ሀምቢዎች ላይ የደረሰ ላለው ጥቃት ማነው ተጠያቂ? ማነው ተጠያቂ? ሱቤኔዎች ናቸው። ሱቤኔዎችን ግደሉ፣ ጨፍጭፉ፣ ረዱ፣ እንዳትተዋቸው። ለሱቤኔዎች ወደ ኋላ ማለት ምን ተፈተረ? አንዱ ከኋላ መጥቶ ተኩሶ አልገድሉም። ተኩሶ ወቅቶ በያች። እሱን ተወው እባክህ። ጓደኛው መጣና ሽጉጡ ነው መጡ

ገብተ ፊልም ከመጣ ስራን እየሰራ ስሙን አታዳመም ስሙ የተለያዩ መጽሐፍቶች፣ ፖድካስቶች እንዲሁም ታሪካዊ ድምፆችን የምናገኝበት አፕሊኬሽን ነው። አንዴ መጽሐፍቶች እንዳሎድ ካደረጋችሁ በኋላ ኦፍላይን የሚሰራ፣ በተለያየ ቋንቋ ማራጭ የተሰራ በየትኛውም የስራ ዘርፍ ላይ ሆናችሁ መጽሐፍቶችን ማዳመጥ የምትችሉበት አፕሊኬሽን ነው። አንባቢያን ያለምንም ችግር በቀላሉ ፍላጎታችሁን የምታሟሉበት ከአፕ ስቶር ላይና ከፕሌይ ስቶር ላይ ስሙ ኦዲዮ ቡክ ኤንድ ፖድካስት ብላችሁ በቀላሉ በማውረድ መጠቀም ትችላላችሁ። አፕሊኬሽኑ እንዳሎድ አድርጋችሁ ይሄ ቪዲዮ 50 ሺህ ላይ ከገባ ለአንድ ሰው የሚገርም ሽልማት አዘጋጅ የተራበሰው ፊት ለፊታችን ተቀምጦ መብላት ግን በጣም ከባድ ነገር ነው። እንደዚህ ይሻላል